ወደክር ፈኢነ ዚክራ መጥፎ ከሆነ ጓደኛ በአንተ እጠበቃለሁ አሉ ነቢዩ ለይሰላም ሰለላሁ። አስታውስ ያንተ ማስታወስ ላማኞቹ ትጠቅማለች ይላቸው አለ ነቢዩ ለይሰላም ሰለላሁ ዐለይሂ ወሰለም ወሚን ኸሊሊ ማኪሪን አይኑሁ አሉ ነቢዩ ለይሰላም ሰለላሁ። ተንኮለኛ ከሆነ ጓደኛ በአንተ እጠበቃለሁ። አይኑሁ ተራኒያ ነው፣ ተንኮለኛ የሆነ ጓደኛ መጥፎ ነው። ወቀልቡሁ ተራኒያ ነው፣ ቀልቡ ደግሞ የምታስደኝ ከሆነ መጥፎ ከሆነ ጓደኛ ባንተ እጠበቃለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለዚህ ነው ዓረቦች የሆነ ነገር ካያችሁ ባረከላህ ሳትሉ አያሳልፏችሁም። አንድ ሰው ጥሩ ነገር ካየህ ባረከላህ ማለት አለበት። አላህ በረካ ያድርግልህ ባገኘኸው ነገር ማለት አለበት። ዓይንህ ሐቅ ነው በሸሪያ ጠዋትና ማታ የሚባሉ ዝክሮችን ቀን፣ እኩለ ሌሊት የሚባሉ ዝክሮች አሉ። በእነዚህ ነው የምንጠበቀው። ስለዚህ ከመጥፎ ጓደኛ ዓይኑ ከምታሰደኝ የሆነ ባንተ እጠበቃለሁ አሉ። ኢንራ ሐሰነተን ደፈናህ አሉ ነቢዩ ዓለይሂ ሰላም የመጥፎ ሰው ባህርይ ይሄን ብዙ ኸይር ስራ የሚሰሩ ሰዎች አሉ። ያስቀራሉ፣ ይቀራሉ፣ ዳዕዋ ያደርጋሉ፣ መስጊድ ይጠብቃሉ፣ አዛን ይላሉ፣ ሰደቃ ይሰጣሉ፣ መንገድ ያሰራሉ፣ ውሃ ይቆፍራሉ፣ የራበውን ያበላሉ። በጣም ብዙ ስራ የሚሰሩ ሰዎች አሉ። በጎ ነገር ሲያይ ይደብቃታል፣ አያወራ ማውራት አይፈልግም። ሀሲድ የሆነ ሰው ባህሪው ይሄ ነው። እብኑ ቴምያ፣ ምቀኝነት ሁሉም ሰው ላይ አላል። ሸረኛ የሆነ ሰው ግልጽ ትወጣበታለች፣ ይላል ሙስሊም የሆነ ሰው ዋጤ አድርጋትና በዝርክር ስርዓት ያስይዛታል፣ ይላል መጥፎ የሆነ ጓደኛ ጥሩ ነገር ሲያይ ደፈናሃ አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ይደብቃታል አሉ። ወኢዛ ራአ ሰይአተን አዛዓሀ አሉ ነቢዩ መጥፎን ነገር ሲያይ በቃ ያስተጋባታል አሉ፣ ያላህ ነቢይ ዓለይሂ ሰላቱ ወሰላም። ይሄ የግል ጉዳይ ሲሆን ማስተጋባት አይቻልም። ነቢይ ዓለይሂ ሰላቱ ወሰላም የአንድን ሙእሚን አይብ ተከታትሎ እፋ አያወጣም። አላህ አይቡን ተከታትሎ አልጋው ላይ እንኳን ቢሆን ያዋርደዋል። ነቢ ዐለይሂ ወሰላም ይሄ በግል ጉዳይ ሰዎችን ኮቴ ለኮቴ ተከታትሎ አይባቸውን አደባባይ ላይ ማውጣት አይቻልም። በዲን የሚያጥፉ ሰዎችን ማውገዝ አይቻልም ማለት አይደለም። ይሄ ሌላ ባብ ነው። አታ በዲን ያጠፉ ሰዎች ያጠፉት ጥፋት ነው የሚገለጸው። በዚህ በኩል የአላህን ዲን፣ በዚህ በኩል የነብዩን ዲን፣ በዚህ በኩል የሰሃቦችን አካሄድ ተቃርነዋሉ ተብሎ የተቃረኑበት ነገር ነው ለህዝብ የሚነገረው ያም የሚመጣው መፍሰዳ ብዙ ስለሆነ የከፋ ስለሆነ ዲንን ስለሚያበላሽ። አማ አንድ ሰው አንድን ሰው ስለሚጠራው በዲንም አስታኮ ዲንን ሽፋን አድርጎ የውስጥ ምስጢሩን የቤቱን ጉዳይ የሚስቱን ጉዳይ አውጥቶ አደባባይ ላይ የሚበትን ከሆነ ያቺን ነገር ይቀምሳት አላለ ነቢ ለ ሰላት ሰላም። ሙብተዲ የሆነ ሰው በአላህ ዲን ላይ የሚቀጥፍና የሚጨምር ሰው ከሆነ አሊሞች ይህን ሰው ይመከራሉ። እምቢ ካላቸው ለህዝብ ያስጠነቅቃሉ። ለምን መስጊድን እንዳያዘጋ መድረሳን እንዳያዘጋ ነቢዩ የለብፉበትን ዲን እንዳያበላሽ ይፋ ያደርጋል። አማ ዝም ብሎ ውስጥ ለውስጥ የሙስሊሞችን አይብ አደባባይ ላይ ማውጣት የተከለከለው። ምሳሌ ሸሪያ ባለበት ሀገር ዝሙት የሰራ አካል መስፈርቶቹ ከተሟሉ ያገባ ከሆነ ተቀጥቅጦ ይገደላል። ያ ለእሱ ከፋራ ነው የሚሆንለት። አንድ ሰሃቢ ዝሙት ሰርቻለው እርምጃ ውሰዱብኝ ስትላቸው ነቢዩ አጣሩ። ጤነኛ ነች ጤነኛ አይደለችም አጣርቶ እውነት ሆነ ላስወዷ ላይ ልጅ ነበረና ሂደሽ ወልደሽ ስትጨርሺ ነይ ያሏት ነቢዩ ዓለይሂ ሰላቱ ወሰላም። ሂዳ ወልዳ በቃለች። ልጁ ምግብ ይጀምር አሉ ነቢዩ ዓለይሂ ሰላቱ ወሰላም። አንድ ነፍስ ባጠፋው ሌላኛው ነፍስ መጥፋት የለበትም። ልጁ ምግብ ሲጀምር መጣችና ነቢዩ ዓለይሂ ሰላቱ ወሰላም ተቀጥቅጣ እንድትገደል አደረጉና ሳህቦቹን ተነሱ እንስገድባት አሉ ነቢዩ ዓለይሂ ሰላቱ ወሰላም። እቺ ሴቱያ ዝሙት ሰርታለች ግደሉኝ ብላ መታለች። የዛኔ ሳህቦች በዚህ ዝሙተኛ እንዴት እንሰግዳለን አሉ። ያደረገችው ተውበት መዲና ላይ ቢከፋፈል ለሰባ ሰው ይበቃል አሉ ነቢዩ ዓለይሂ ሰላም። መንታበ ታበላሁ አንሁን ተውበት ያደረገ ሰው አላህ ተውበቱን ይቀበለዋል። ተውበት ባደረገበትም ሰው ወይ ተውበት ባደረገችበት ነገር እያነሱ መውቀስ ለኮስ ማድረግም አይቻልም። እጅማ ነው የሙስሊሞች እጅማ ነው። አንድ ሰው አንድ ነገር አጥፍቶ ነበር አይደል፣ ተውበት አድርጎ እርግፍ አድርጎ ትቶት ተሰባብሮ ወደ አላህ ከተመለሰ የድሮ ፋይሉን እየከፈቱ ነበረብህ ማለት አይቻልም። የተከለከለ የምታወራበትን ነጥብ ማውራት ነው ሌላ ወደ ኋላ ሰልሞ ነው እንደዚህ ብሎ ነው እንደዚህ ነበረ እንደዚህ ነበረች። እንደዚህ አይቻልም። አተውበቱ ተጁቡ ማቀብለሃ ነቢዩ ላ ሰላቱ ወሰላም። ተውበት የነበረውን በፊት የነበረውን ነገር ያብሳላል። በተለይ ከእስላም ውጭ የነበሩ አንዳንድ የሰለሙ ወንድሞችና እህቶችን አንዳንድ እስላምን የማያውቁ ሰዎች እስልምናን ወይም ደግሞ ሙስሊሞችን የሚያበላሹት ሰለምቴ የሆኑ ሰዎች ናቸው ብሎ የሚናገሩ ደፍሮ የሚናገሩ ሰዎች፣ አብዛኛው ሰሃቦች እኮ ከእስላም ውጭ የነበሩ እኮ ሰልሞ ገብቶ እኮ ነው ከነቢዩ ጎን የቆሙት እዚህ ያለውን አጠገብ ያለው የጠላኸውን ሰው ስተች ማንን እየተች መሆኑ ቼክ አድርግ። ሰልሞ ገባ ሰልማ ከገባች ከዛ በፊት ያልነበረው ነገር ታጥቧል፣ በቃ ጠፍቷል። አልእስላሙ የጁቡ ማቀብለሁ አሉ ነቢ ዓለይሂ ሰላቱ ወሰላም፣ እስልምና በፊት የነበረውን ነገር አክስሞታል አሉ፣ በቃ ጠፍቷል። ከዝሙቱ ከሌብነቱ ከውሸት ከመናገሩ በላይ በአላህ ላይ እያጋራ ነበር የሰውዬ። ይሄን በአላህ ላይ ማጋራቱን ትቶ ወደ እስላም ሲገባ ሁሉ ነገር ይታበሰለታል። ስለዚህ ያለፈውን ነገር አንስቶ መናገር አይቻልም። ነጥብ ካለ የተበላሸ ነገር ካለ በተበላሸው ነገር ብቻ ነው የምናወራው። ሀታ በሙብተዲዎች ወይንም ደግሞ ከአህለ ሱና ውጭ ባሉ ሰዎች ረድ ሲደረግ ያጠፉትን ጥፋት ከመረጃ ጋር እያነሱ ነው እልብት የሚሰጠው እንጂ የግል ልቅምን መበቀል አይቻል። አላህ የውስጥንም የውጭንም የድብቁንም የሩቁንም የቅርቡንም የሚያቅ ጌታ ነው። ኡንሱሩ አካከ ዘዋሊመን አሁ መዝሉም አሉ ነቢ ላ ሰላም። ፈከይፈ ነንሱሩ ኢዛ ካነ ዘዋሊመን አሏቸው እንዲህ በዳይ ሲሆን እንዴት አድርገን ነው የምንረዳው? ሲሉ ታህጁዙ አው ተምናኡ አኔዙልም አሉ ነቢ ላ ስላት ስላም። ከሚሰራው ጸያፍ ነገር ደርሶ መያዝ በራሱ ወንድምን መርዳት ነው። የሆነ ወንድምህ የሆነ ጓደኛ እየሳተ ካየኸው ሂደህ ማስቆም አለብህ። ከቻልክ አንድ ማችል ከሆነ ደግሞ ሌሎች ሰዎች እንዲመክሩ ታደርጋለህ፣ ታስቆማል። አማ ዝም ብለህ እንዲህ አይነት ነገሮችን እሱን ለማዋረድ ዝም ብለህ በየቦታው ምዘራና ምትበትን ከሆነ ወይም ደግሞ ሴትም ምትበትን ከሆነ አደጋ አለሁ በተለይ በተለይ ባልና ምስቶች ምስጢራቸውን አውጥቶ ውጭ የሚበትኑ ከሆነ በአሁኑ ጊዜ እየተሰራ ያለው ስራ ማለት ነው። ሁለት ሙስሊሞች ሲጣሉ አይጣሉ ማለት አይደለም። ሁለት ባልና ምስት ሲገናኙ እኮ ይጣላሉ፣ ልጅና አባት ይጣላል፣ አክስትና አጎት ይጣላል። ግን ባልና ምስቶች ሲጣሉ አላህና ነቢዩን ላመጹ ለሚዲያ ሰዎች ወስዶ ለንግድ ባሌ እንደዚህ ያደረገኝ፣ ሚስቴ እንደዚህ ያደረገችኝ፣ የሚስቴ ቤተሰቦች እንደዚህ ያደረጉኝ፣ የባሌ ቤተሰቦች እንደዚህ ያደረጉኝ እያሉ ሚዲያ ላይ ወጥቶ የሚያወሩ ሰዎች አሉ። ይሄ አደብ አይደለም። አላህ ቁርኣን ላይ ሀከመም ሚን አህሊ ወሀከመም ሚን አህሊ የሆነ ነገር ችግር ሲፈጠር ከእሷ የተወሰነ አካል ከእሱም የተወሰነ አካል ይግባበታል። ባዳ ሰው ራሱ ዘሎ መግባት የለበትም። ባልና ሚስት ሲጣሉ ቅርብ የሆኑ ሰዎች ነው፣ አባት፣ ወንድም፣ አጎት ጉዳዩ ይመለከተናል የሚሉ የእነሱ ችግር እንደ ችግር የሚያዩ ሰዎች ቀድሞ ጠጋም ይሉት ጓደኛው ማን ነው ተብሎ አይደወልም። ምናልባት አንዳንድ ሴቶች አሉ። ጓደኛው ማን ነው የሚፈራው አካል ማን ነው ብሎ ይደውሉና በዛው ተዳሩ ይበከናል። ለሱ ነገር ሽብኝ ካላስ ፈትቼ ሻለሁ ይላል። እሷም ደግሞ ለሱ ነገር ከብኝ ካላስ ፍታኝ ብላ ከቤት ትወጣለች። አይደረግም። አላህ ከእሷ የሆነ ቤተሰብ ከእሱ የሆነ ቤተሰብ ጠጋ ያሉት ይቅረቡዋል፣ ኢስላህ የሚፈልጉ ከሆነ አላህ ይወፍቃቸዋል ይላል። እንዲህ ነው እንጂ አውጥቶ ሚዲያ ላይ በተን ትልቅ አደጋ ነው። እኛ ቁርኣን አዲስ አለን። መስጅድ ላይ ቁጭ ያሉ ቁርኣንና ሀዲስ የተሸከሙ የነቢዩን ዐለይሂ ሰላቱ ሰላም ቃል የተሸከሙ ሐራምና ሐላል ለይቶ የሚያውቁ የመዝሃቦችን እይታ በደንብ አብጠርጥሎ የሚያውቁ የሚጠቅመውና የሚጎዳውን በደንብ ከቁርኣን ከሀዲስ ጋር ጭብጥ አድርጎ የሚሰጡ ትላልቅ አሊሞች አሉ። ያ ስህተት ሲፈጠር ወደ አሊሞች ይመጣል። አሊሞች መፍትሄ ያደርጋሉ። ነቢዩ ዐለይሂ ሰላቱ ወሰላም በነበሩበት ሰዓት ሰሃቦች ወደ ነቢዩ ነበር ጠጋ ሚሉት ከዛ ሰሃቦች እየቀጠሉ ነው የመጡት ያ ነው ትምህርት ሊሆነ ነው የሚገባው ስለዚህ ሀሲድ ምቀኛ መሆን አያስፈልግም ምቀኝነት ራስህን ነው የሚበላው እሳት እንጨትን ጉምድ አርጋ እንደምትበላው ምቀኛ የሆነ ሰው ራሱን ነው የሚበላው ራሱን ነው ለበሽታ የሚጥለው አላህ የሚሰጠውን ስጦታ መቀነስም መከልከልም አይችልም መጨመርም አይችልም አላህ ይሰጠዋል እንዴት እኔ የዛሬ ሀያ ዓመት ንግድ ጀምሬ ሳላተርፍ እሱ ዛሬ መቶ መኪና ይገዛል እንዴት ቤት ይገዛል እንዴት የዛሬ አምስት ዓመት ምስቲ አምጥቼ ሁለት ልጅ ያልወለድኩት እሱ አምስት ልጅ በየዓመቱ ይወልዳል። ይሄ ነቢዩ ዐለይሂ ሰላቱ ሰላም ያስጠነቀቁበት ነው።